ወይዘሮ ባዩሽና እርግብ ተዋረዱ ማለት ነው። ሀናዬ በደስታ ተሞላች። ወይዘሮ ሚላት አስደነገጣቸው። ምክንያቱም እንግዲህ የወይዘሮ ባዩሽን ስልክ አስጠልፈው ነበር። የወይዘሮ ባዩሽ ስልክ ተጠልፎ ከዶክተሩ ና ከእርግብ ጋር የምታደርገው ልውውጥ እንዲረዱ የሰላምና የአያቷ ምክር ነበረ። ይህንንም የሰሙት ጊዜ በጣም ነው የደነገጡት። ዶክተሩ ከወይዘሮ ባዩሽና ከእርግብ ጋር ያለው ግንኙነትና እንዲሁም ሰላም በመጠራጠር ነበር። ሰላም ድንገት ስትገባ እርግብ ከወይዘሮ ባዩሽ ጋራ ያለውን ንግግር እየተናገረች ሌሊት ነበር የሰማቻት። እንግዲህ እርግብ ለሊት ለሊት ነበር። ቀን ቀን ከነሱ ጋር እህት ነኝ እያለች እየዋለች፣ ለሊት ለሊት ከወይዘሮ ባዩሽ ጋር ግንኙነት ነበራት። የዚህን ጊዜ አጋጣሚ ተነስታ ነው ሰላም ያዳመጠቻት። ከዛ በኋላ ይህ ስልክ መጠለፍ አለበት ብላለች። የሰላምዬ አያት የሀኑዬ አያት ደግሞ የሀያትን የሀኑሽን ያሳደገውን አባት ማገኘት አለብኝ። ታሪኩ ሁሉ ነገር እውነታው ከአባቷ መረዳት አለብኝ። ከየት አግኝተው ከየት እንዳሳደጓት ያለውን ታሪክ እንዲነግሩኝ ይፈልጋለሁ ስትል ለሰላም ነገረቻል። ሰላምን ምን ችግር አለ፣ እወስድሻለሁ። ግን ሀኒጌ ካወቀች አባቷን እየሄዱ የሚያጨናንቁባትን ስለማትፈልግ ፍቃደኛ አትሆንም፣ በድብቅ እወስድሻለሁ ስትል ተነገረቻት። ምክንያቱም እንግዲህ የወይዘሮ ሚላት እናት በጣም በወይዘሮ ሚላት በእንደዚህ አይነት ስነ ምግባር አላሳደግኩሽም። ይቺ ልጅ ቀንጥሏት እንጂ ለአንቺ ሰራተኛ የምትገባ አይደለችም። የተማረች ምሁር ናት፣ ግን ያህን ስለዚህች ምስኪን ልጅ እንዴት አታስቢላትም? አትራሪላትም? አንቺን እንዴት አይነት ነች? እሷን ጥሩ ቤተሰብ ያሳደጋት ምን አይነት ስነ ምግባር ሰው ያለ ነው ያሳደጋት እያልሽ ስትይ ቤተሰብን ማስመረቅ መሆኑ አልገባሽም እንዴ? አንቺ ግን እኔን እያዋረድሽ ነው ያለሽው፣ እና ከዚህ በኋላ አንቺም እንደነሱ ሆንሽ ማለት ነው እማዬ ትላታለች ማለት ነው ሚናት እኔ ልንገርሽ፣ ይቺን ልጅ በጣም ብዙ ነገር እየተናገርሻት ነው። ካቅም በላይ መሸከም የሚያቀታት ልጅ ናት። ስለዚህ በአባቷ ህመም ችጋር ላይ እያለች እያለች ተጨማሪ የአንቺን ስድብና ንግግር ማስተናገድ ለዚህ ቲጻዲ ይከብዳታል። አይገባሽም እንዴ ስትል ወይዘሮ አስቴር ትናገራታለች። እሷ ደግሞ እባክሽ እማዬ ደግሞ የሰላም እና የእሷ አንሶኝ፣ አንቺ ደግሞ እንዲት ያርግ። ብቻ ውጤቱ ይምጣ እንጂ ከዚህ ቤት መንቅሬ ነው የማወጣ ስትላት፣ እሷን እዚህ ቤት የመነቀርሽ ቀን ደግሞ እኔም እዚህ ቤት ልጅ አለ ብዬ እግሬን አላስገባም አለቻት። ምን ማለትሽ ነው እማዬ ስትላት፣ ነገርኩሽ ይችኑ እርግብናት ድንቢጥ ምታያትን ታቀፈሽ ለዘላለም ትኖሪ ያለሽ ብላ እናትየዋም እመኚኝ ሀናን አንድ ነገር ያደረግሻት እንደሆነ እዚህ ቤት ወይም የሚያስወጣ ሻት እንደሆነ እኔና አንቺ እናትና ልጅ አይደለንም፣ ስትል ተናግራ ስለነበረ አሁን ቀጥ ብላ ወደ አቶ ኖላዊ ለማጣራት ሰላም ጋራ ሄዳለች። ምን ተፈጠረ ሰላም? ውድ የቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ውድ የሀገሬ ልጆች ቀጣይ ፓርቲ የኖላዊን ይዘ እንላችሁ መተናል እንግዲህ፣ ባለ ትላንትናው ፓርት እንዳያችሁት፣ እንግዲህ ዶክተሩ ከአቅም በላይ የሆነ ወጭ እንደተወጣ አድርጎ ከወይዘሮ ባዩሽ እየተገፈፋ የመጣውን ይፋዊ አድርጓል ማለት ነው። ይህ ያስደነገጣት ሀና ግን አርፋልተኛችም። ለዶክተሩም ቢሆን ክስ እንደመሰረተችበት ነግረናቸዋል። አሁን ደግሞ ሲያጋልጣቸው ወይዘሮ ባዩሽና እርግብ ስልክ ሲለዋወጡ የነበረውና ዶክተሩ ጋር የምትለዋወጠውን ስልክ እንግዲህ የወይዘሮ ባዩሽን ጠልፈው አዳምጠውባታል። ወይዘሮ ሚላት ማመን ነው ያቃታት። ወይዘሮ አስቴር ደግሞ ወደ አቶ ኖላዊ ቤት ሄደው ወደ ሆስፒታሉ ስለ ሀና ማጣራት አለብኝ ሲሉ አቶ ኖላዊ ደግሞ ከተጀመረ እስከ ተጨረሰ እስካሁን ድረስ ያለውን የሀንየን ታሪክ በዝርዝር ሲነግራቸው ማመን ና ያቃጡት እውነተኛ ታሪኩ ያለው ከእርሶ ሆኖ መጀመሪያም ከርሶ መጥተን ሁሉም ብናጣራ ኑሮ መልካም ነበር። አዎ መጀመሪያ ዲኤንኤ ያላችሁ በሳይንስ መንገድ ከመሄዳችሁ በፊት የቤተሰብ ዘሯ ማን ነው ያሳደጋት ማን ነው ብላችሁ ወደ እኔ ብትመጡ መልካም ነበር መጀመሪያውንም ሲሉ እንግዲህ ከልጅነቷ ሲያገኟት የነበረውን ሁሉ ታሪኳን እንግዲህ በዝርዝር እንግዲህ አቅርበው እንግዲህ በዝርዝር ተናግረው እንግዲህ ሲነግሯት ይቺ ናት እውነተኛ የእኛ ልጅ ሲሉ አምነዋል ማለት ነው። ምክንያቱም ብዙ ነገሮቿን ከሷ ተረድተዋ። በእርግጥ ለምን እንደሆነ አሁን ማስታወሳት አትችልም። በልጅነቷ እናቷ አክሱም ጥላት ስትሄድ ወድቃ ደም ስለፈሰሳት ሀንዬ ሁሉን እረስታለች። ሀንዬ አልኳት ደግሞ እኔ እኔ ምክንያቱም ማን ትበላት እናቷ አባቷ ያወጡላትን ስም እሷ ማታቅም እረስታለች፣ እኔም ደግሞ አላውቀውም። ስለዚህ እናንተ ምናልባት ሀሴት ብላችኋት ሊሆን ትችላላችሁ። እኔ ግን ሀናዬ ከፈጣሪ የተሰጠችኝ ስጦታ ናት ብዬ ሀና ብዬ ለዚህ ቁም ነገር አድርሻታለሁ። አሁንም አትከብደኝም በፍጹም ምናልባት እሷ ፍቃደኛ ከሆነች እንጂ እኔ ከእሷ መለየት በፍጹም አልፈልግም ስት ሲሉ ነገሯት። እንደው ግን እንዴት ናት ስታሳድጓት፣ ምን ትወዳለች፣ ምን ትጠላለች ብለው ሲጠይቋት፣ እንግዲህ ሁሉንም ትበላለች ትጠጣለች፣ ግን አቮካዶ አትወድም የሚለው ነገር መጣ አቮካዶ አትወድም። በልጅነቷ አቮካዶ ይዛ መታ እንቺ ስትላት፣ አክስት አያቴ አቮካዶ እኮ አልወድም ያስመልሰኛል፣ ለምን አመጣሽሌ ስትላት፣ በቃ አቮካዶውን ለሰላም ስጫት አንቺ ሙዝ ብይ ብላ የሰጠቻት ተውሳላት። በቃ ብዙ ነገሮቿ ከዚች ልጅ ጋር የተሳሰረ ነው ሚላት። አይኗ ተጨፍኗል፣ አይኗን ልትገልጽ ይገባታል። ግን ደግሞ ካልሆነም ደግሞ በዚህ ልክ የሰው ልጅ ማሸማቀቅና መናገር የለባትም፣ ትላለች ወይዘሮ አያቷ ትክክል ናቸው። ወይዘሮ ሚላት ከሚጠበቀው በላይ ነው ልጅቷል ሞራል እየገደሉት ያሉት። ለዚህም ነው ከዚህ በኋላ ከወይዘሮ ሚላት ቤት አልሄድም፣ አልሰራም ስትል ለአስቴር የተናገረችው። አስቴር ደግሞ ተረጋጊ፣ አባትሽን ማሳከም እስካለብሽ ድረስ ትዕግስት ወሳኝ ነው። ትዕግስት አድርጊና ትንሽ ነው የቀራቸው። አባትሽ እየዳኑ ነው። ዶክተሩ ግን እያጭበረበረ እንደሆነ እኔም ደርሸበታለሁ። አልት እኔም አቀም ሰዋለሁ። ዝም እምለው እንዳይመስልሽ በፍጹም እኔ አንተን ባላገኝ እንዴት ይሻል ነበር። በጣም እኮ ነው እምወድህ አሲር አለችው። እውነትህን ነው። እስከዚህ እስከ መጨረሻ መጋፈጥ አለብኝ እንጂ እውነትም ከሸሸሁማ እኔ እንደሆንኩኝ ይታወቅና ነገሮቹ ይረግቡና እውነታው ይጠፋል። እኔ ከነሱ ገንዘብ ምንም አልፈልግም። እርግብም እንግዲህ ስትጠይቃ ስሚ፣ አንቺ እንጂ ገንዘብ ፈልገሽ እዚህ ቤት የገባሽ፣ እኔ ገንዘብና ጥቅም ፈልጌ ቤተሰብ ፈልጌ አይደለም የገባሁት። እኔ ግን የማንነቴን ጥያቄ ለማስመለስ ብቻ ነው የገባሁት። ከገባሽ ገባሽ ስትላት አሳይሻለሁ፣ እኔ ብዙ ጊዜ አርፈሽ ተቀመጭ ብለሽ ልትቀመጭ እስካልቻልሽ ድረስ አሳይሻለሁ ስትል ዝታባታለች እስኪ እናያለን። ታሳይኛለሽ? እኔም አንቺም እንታያለን። ሰው ማስወገድ ጀግንነት አይደለም። በእርግጥ ማንነቴን ሰርቀሻል፣ ግን እኔን ለማስወገድ ግን አትችም ስትላት፣ አንቺን አላስወግድሽም። ነገ የዲኤንኤ ውጤት ሲመጣ በቁሚ ስትዋረጂ ማየት ነው የምፈልገው ስትል አትርግም። ሀንዬ ደግሞ የሚዋረደውን እናያለን፣ ችግር የለውም ለሱ ግን አትድረሽብኝ፣ አደረብስብሽም፣ ሰላሜን አትንሽኝ ስትል ነበር የተናገረቻት። ወይዘሮ ሚላት ግን ከመጠን በላይ እውነት እንደው ልጅ የጠፋቸው እስከማይመስሉ ድረስ ልጅ በቤታቸው እንዳለላቸው ድረስ የልጅን ማንነት አንጀታቸው ላይ እየተጋደመ እስከማይመስል ድረስ ነው ለሀና የቁ በጣም ኃይለኛ ቃላቶች እየሰነዘሩባት የሚገኙት። ይህ ነበር እንግዲህ ያሳሰባት። ለማንኛውም አቶ ኖላዊ መጠየቁ ለሁሉም መፍትሄ መልስ ይሰጣል እያልን በኮመንት ብዙዎቻችን ለፍልፈን ነበር። አሁን ግን እየተሰማልን ይመስለናል። አሁን አቶ ኖላዊ እውነት ታሪኩን ይናገራሉ ማለት ነው። ስለዚህ ስለተናገሩ ከዚህ በኋላ ያለው የሚላት ነገር ቀዝቀዝ ይላል። እንግዲህ የነሰላም አያት እንግዲህ ያንቺም አያት እንግዲህ እሷን ሚላትን ከባሏ ጋር ከመስፍኔ ጋር ሰላም እንድትፈጥር መስፍኔ ማለት የሰማኒያ ባልሽ ነው። ስለዚህ ልጆች ደግሞ አንቺ እንደምትፈልጊያቸው እነሱም አባታቸውን ይፈልጋሉ። ይህ ጥያቄያቸውን። ስለዚህ ጸባይሽን አሳምረሽ ባልሽ ጋራ ታርቀሽ ሰላም ፈጥረሽ መኖር አለብሽ ስትል እናት ትቆጣታለች። እሱን እሺ የዲኤንኤው ምርመራ ይንጣና እናስብበታለን። አለቻት የዲኤንኤው ምርመራ ለመጣም አልመጣም የሚያስፈልጋቸው ቤት ያሉ ምናሴና ሰላም ስላሉች ለእነሱ ማሰብ አለብሽ ስትል ጠንክራ ተናግራታለች። አሁን እንግዲህ ወይዘሮ ሚላት ጫናው እየበረታባት መጥቷል። ሆኖም ግን በፍጹም አሁንም ቢሆን ዘርፋኛለች እያለች ወይዘሮ ሚላት ሀናየን እንደሌባ እየሰየመቻት ትገኛለች እሷ ግን የዚህ አይነት አክላቅና ጸባይ እንደሌላት ብትረዳ መልካም ነው እና አሁን እንግዲህ ሁሉ ነገር ባዩሽም ተጋልጣ ዶክተሩም እየተጋለጠ ነው ያለው እንግዲህ ከመጨረሻ ደግሞ የአቶ ኖላዊ ውጤት ነው ትልቅ ነገር የሚያመጣውና እንዲሁም ደግሞ የአቮካዶ መውደዷ በአያቷ በኩል ትልቅ ቦታ አለው ቀጣይ አቮካዶ ገዝተው ይዘው ሄደው እንግዲህ ሲያቀርቡ ማን እንደሚበላና እንደማይበላ ለመሞከር ቃል ገብተዋል። እንግዲህ ወይ እናያለን ማን ነው የእነሱ ልጅ የሚለውን ውድ ተመልካቾች። ነገሮች ይዘገያሉ እንጂ የማይገለጥ ቀን የለም። ለማያልፍ ነገር የማይሆን ነገር አትናገር ይባላል። እውነት ነው፣ ትክክል ነው። ስለዚህ አሁን ሀናዬ በጊዜው አሁን በጣም የተበሳጨችና ንግግሮቹ ቃላቶቹ፣ የሰበሯት ይገኛሉ፣ ግን በሙያዋ ደረጃ እየተከራከረችው ትገኛለች። እሱ እንደ ሰራተኛ የቆጠራት ዶክተር ዛሬ ግን የመድኃኒት ዋጋዎችን እና የወሰዱትን መድኃኒቶች በመከታተሏ ዶክተሩ እያፈረና እየተዋረደ እየመጣ ነው። እንደዚህ አይነት ስነ ምግባር የሌላቸው ዶክተሮች እንዳሉ እንድትረዱ ነው እንግዲህ ምሳሌ የመጣው ብዬ ነው ማስበው ከዛው ልክ ደግሞ ስነ ምግባር ያላቸውና የተሰጡትን ኃላፊነት ቀን ከሌሊት ብለው የሚያሳልፉ ዶክተሮች እንዳሉ መርሳት የለብንም። በአንዳንድ እንዝላሎች ጠንካሮች መሰደብ የለባቸውም። በቅርቡ እንግዲህ ዶክተሩ ተዋርዶ ያው ሁሉ ነገር ኪሳራ በኪሳራ ይሆናል። ወይዘሮ ባዩሽም እንግዲህ ከመረጃ በላይ እንግዲህ የተያዘባት ሪከርድ ምንም ማድረግ የማትችለው የገዛ ድምጿ ስለሆነ በዚህ ታፍራለች ብለን እናስባለን። ወይዘሮ ሚላት ግን ባዩሽ ይህን እንዳረገቻት ስትረዳ በባዩሽ ላይ ምንትል ሊሆን ቀጣይ የምና ይሆናል። እናመሰግናለን።